የተለያየ የሆነ እሱን ማስቸገር እሱን ማድከም እሱን ማለት ነው። በተለያየ በሆነ ነገር እሱን ማስቸገር እሱን ማልፋት ይህንን ያገኛል። ጠይብ፣ ይህን ያጋጥመዋል ማለት ነው። ወል ሙኻሊፊን እንደዚሁም የሰለፎችን መንገድ የማይወዱ የሆኑ ሰዎች ከነሱ ብዙ የሆነ ተዓ ብዙ የሆነ ችግር ከነሱ ያገኛል ይሄ

ሰዎች ብዙ የሆነ ነገር ያደርጋሉ። ስለሆነ ከሰዎች ብዙ የሆነ መቸገርን የሰለፎችን ጎዳና ከሚጻረሩ ከሆኑ ሰዎችም ያገኛል አሉ ሰየልቃ ተእኒበን ወተህዲደን። ይሄ ብቻም አይደለም፣ እንደዚሁም የተለያዩ ወንበዴዎች፣ የተለያዩ አስቸጋሪ የሆኑ ሰዎችን እነሱንም ያገኛል። እንደዚሁም ያስፈራራሉ ያስፈራሩታል፣ ከማስፈራራት አልፈው የተለያዩ ነገራቶች ሊያደርጉት ሁላ ይችላሉ ማለት ነው። ሊያስሩት ይችላሉ ወይ ሊመቱት ይችላሉ ወይ የሆነ ነገር ያኒ ጉዳት ሊያደርሱበት ይችላሉ በምን ምክንያት ነው ሐቅ ላይ ስላለ የሰለፎችን ጎዳና ላይ ስላለ ማለት ይሄ በዚህ ዘመን ብቻ አይደለም። ቀደምቶች ላይም ብዙ የሆነ ችግር ደርሷል ከሰለፎች ለምሳሌ አልኢማም አህመድ ረሂመሁላ ምን ያህል እንደተሰቃዩ ምን ያህል ችግር እንደደረሰባቸው እናውቃለን እና ሌሎችም ትልልቅ የሆኑ አኢማዎች ትልልቅ የሆኑ ሷልሕ የሆኑ ሰዎች ላይ እንደዚህ አይነት ችግር ደርሰዋል ማለት ነው። ስለሆነ የሰለፎችን ጎዳና የሚከተል የሆነ በተለይ በዚህ ዘመን ላይ በተለይ በመጨረሻው ዘመን አሉ የተለያየ ችግር ይደርስበታል። የተለያየ ችግር ይደርስበታል። ፈየሕታጁ ኢላ ሰብሪን፣ ምን ያስፈልገዋል? ፈየሕታጁ ያስፈልገዋል፣ ይህ የሰለፎችን ጎዳና የሚከተል የሆነ ሰው ኢላ ሰብር ላ ብር ምን ያስፈልገዋል? ትግስት ጽናት ሊኖሩ ይገባል። ሰየልቃ ሙሪያትን የተለያዩ ማጭበርበሪያ ማታለያዎች ሊኖሩ ይችላሉ። ሊሰርፍ አን ሃ ጠሪቅ ከዚህ ከሰለፎች መንገድ ካለበት ከሆነው ከሰለፊያ መንሃጅ ለማውጣት የማይደረግ የሆነ ማታለያ የለም። ይህን ሰውዬ ለመመለስ ማለት ነው በተለይ ሰዎች ዘንድ ጦሩ የሆነ አመለካከት የሚሰጠው ሰው ከሆነ ከዚህ አስተሳሰቡ ከዚህ አመለካከቱ ከዚህ ፈህም ካለበት ከሆነው ትክክለኛ መንሃጅ ለመመለስ የማይሰራ ስራ የለም። ሀቂቀተን የማይሰራ ስራ የለም። በጣም በርካታ የሆነ ማታለያዎችን በጣም ብዙ የሆኑ በዱኒያዊ ጥቅም ሊሆን ይችላል፣ በተለያየ በሆነ ነገር ቤት በመግዛት መኪና በመግዛት ስልጣን በመስጠት የተለያዩ ነገራቶችን በማድረግ ከዚህ ዳዕዋው እንዲቆጠብ ሊያደርጉት ይችላሉ ማለት ነው።

ትግስት አስፈላጊ ነው። በተለይ ሰለፍያ ዳዕዋ ላይ ያለ ሰው፣ አስተማሪ የሆነ ሰው፣ ሼኽ የሆነ ሰው ያንን ዳዕዋ እንዲተው ያንን የሚያስተምረው የሆነውን ትምህርት እንዲተው የማይደረግ የሆነ ጥረት የለም። በተለይ ፊ አኽሪ ዘማን ፊትና የበዛበት ሓቅ ማለት ነው እንደምን እንደ እንግዳ ተደርጎ የተያዘበት?

ለእነዚያ ባይተዋርነትን ለተላበሱ ለሆኑ ሰዎች ደግሞ ጀነት አለላቸዋሉ። ነቢያችን ዓለይሂ ሰላት ወሰላም ልብ በሉ ዒባድላህ፣ እነዚህ የአላህ ስብሓን ወ ተዓላ ባሪያዎች ዲን እንደ ባይተዋር ተደርጎ ዲንን ሓቅን የሰለፍያ መንሃጅ ላይ የሰለፎች መንገድ ላይ ቀጥ ብሎ የሚሄድ ሰው እንደ እንግዳ፣ እንደ ባይተዋር በሚታይበት ጊዜ እነዚያ ሰዎች ለነዚያ ሐቅ ላይ ቀጥላሉ ለሆኑ ሰዎች ምን አለላቸው? አሉ ነብዩ ሰለላሁ ዐለይሂ ወሰለም ጀነት አለላቸዋል። ቂለ መን ልጉራባ